ሰላም እንደምን አላችሁ? ውድ የልግዳ ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ። ያልኩኝ አዲስ ከሆናችሁ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ የ2024-25 የአውሮፓ ሻምፒዮንስ ሊግ ወደ ግማሽ ፍጻሜ ለማለፍ የመጀመሪያው ዙር ጨዋታ ነገ እና ሮብ ይደረጋል ማለት ነው። ነገ አርሰናልን ከሪያል ማድሪድ እንዲሁም ደግሞ ባየር ሙኒክን ከኢንተር ሚላን የሚያገናኘው ምዕራ ግብረ ሲጠበቅ ሮብ ደግሞ ባርሴሎና ከዶርትሙንድ እንዲሁም ደግሞ ፔስጅን ከአስቶን ቢላ የሚያገናኘው ጨዋታ ይጠበቃል ማለት ነው። በተለይም የስፖርቱ ቤተሰብ በጉጉት የሚጠብቀው ጨዋታ አርሰናልን በኤምሬትስ ከሪያል ማድሪድ የሚያገናኘው ምዕራ ግብረ ይጠበቃል ማለት ነው እንግዲህ አርሰናልና ሪያል ማድሪድ ከአሁን በፊት በ2006 ላይ ተገናኝተው የአርሰናል የቀድሞ ተጫዋች ቴሪ ሄነሪ ማለት ነው ባስቆጠረው 47ኛው ደቂቃ ላይ ባስቆጠረው ግብ አንድ ለባዶ ማሸንፋቸው አይዘነጋም። ወደ 16 ውስጥ ለመግባት ማለት ነው። ነገስ ምን አይነት ውጤት ይመዘግባል የሚለው በጉጉት እንድንጠብቅ ያደርገናል ማለት ነው። በተለይም በርካታ ተጫዋቾች ጉዳት ላይ የሚገኙት አርሰናል ነገ በሪያል ማድሪድ ሊፈተን ይችላል ወይስ በቀላሉ ጨዋታውን ሊያሸንፋል ወይ ሽንፈት ያስተናግዳል የሚለው ምሽት ላይ በምሬት ምላሽ የምናገኝ ይሆናል ማለት ነው። እንግዲህ በተለይም በዘንድሮ የውድድር ዓመት ድንቅ የመከላከል ጥምረት የነበረው ሳሊባን ከማጋሊሽ ማጋሊሽ በእንግሊዝ ፕሪሚየር ሊግ ባለፈው ማለት ነው ጉዳት አስተናግዶ ከውድድር ዓመቱ ጨዋታዎቹ ውጪ መሆኑ አይዘነጋም። እንግዲህ ነገ ከሪያል ማድሪድ በሚያደርገው ጨዋታ እስከ ከሳሊባ ጋር ማን ተጣምሮ ጨዋታውን ያከናውናል የሚለውን እንግዲህ በጉጉት እንድንጠብቅ እያደርገናል ማለት ነው እንግዲህ የ አርሰናሉ አሰልጣኝ ሚካኤል አርቴታ እንግዲህ በነገው ጨዋታ ምን ማድረግ እንደምንፈልግ እናውቃለን። ያንንም ለማሳካት እስከ መጨረሻው እንፋለማለን ሲሉም አስተያየታቸውን እንግዲህ መስጠት ችለዋል ማለት ነው። ሌላው እንግዲህ የአርሰናሉ ቡካዮ ሳካም በዚህ መለያ ማሸነፍ የምንችላቸው ነገሮች በሙሉ ማሸነፍ እንፈልጋለን ሲልም ተደምጧል ማለት ነው። እንግዲህ ነገ በኤምሬትስ የ በአውሮፓ ሻምፒዮንስ ሊግ ንጉስ ከሚባለው ሪያል ማድሪድ ጋር ጨዋታቸውን የሚያደርጉ ይሆናል ማለት ነው። እንግዲህ ይህ ጨዋታስ ምን አይነት ውጤት ያስመለክተን ይሆን የሚለውን እንግዲህ በጉጉት እንድንጠብቅ ያደርገናል ማለት ነው። እንግዲህ ነገ ጨዋታዎችን ለመመልከት ብቻ እንዳትመጡ፣ አብራችሁን ለመጫወትም ጭምር እንጂ ሲል ለደጋፊዎች የ አርሰናሉ አሰልጣኝ ሚካኤል አርቴታ አስተያየታቸውን መስጠት ችለዋል ማለት ነው። እንግዲህ አርሰናል በእንግሊዝ ፕሪሚየር ሊግ ባለፈው ማለት ነው ከኤቨርተን ጋር ያደረገውን ጨዋታም አንዳቻ ማጠናቀቁ አይዘነጋ ማለት ነው። እንግዲህ በዘንድሮ ዓመት በተለይም አርሰናል ተጫዋቾች ባይጎዱበት ጥሩ የውድድር አመት ማሳለፍ እንደሚችል ማሳያ ይሆን ነበር ማለት ነው። በተለይም የአጥቂ ስፍራ ተጫዋቾች መጎዳቱ ምን ያክል ጎል አስቆጣሪ ተጫዋች አጥጦ እየተሰቃየ እንደሆነም ከአሁን በፊት ባደረጋቸው የእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ መመልከት የቻልንበትን ሁኔታ እንመለከታለን ማለት ነው። እንግዲህ በተለይ ሚካኤል ሜሪኖ አዲስ ሚና ተሰጡት ጎሎችን ሲያስቆጥር እንመለከተዋለን። ሆኖም ግን እንደ አጥቂ ተጫዋች ማለት ይቻላል አርሰናል ጎል በሚፈልግበት ሰዓት ጎሎችን የማያስቆጥርበትን ሁኔታ እየተመለከትን እንገኛለን ማለት ነው። እንግዲህ ነገ ከሪያል ማድሪድ ጋር የሚያደርገው ጨዋታም ሊፈተን እንደሚችል ማሳያ ነው ማለት ነው። ሌላው በሪያል ማድሪድ ስንመለከት ሪያል ማድሪድ እንግዲህ ባለፈው በስፓኒሽ ላሊጋ ቫሌንሻ ጋር ባደረገው ጨዋታ ሁለት ላንድ መሸነፉ አይዘነጋ። ማለት ነው እንግዲህ ማለት ይቻላል ሪያል ማድሪድ ከሽንፈት ነው የሚመጣው። አርሰናል ደግሞ አቻ በመለያየት ነው እንግዲህ ነገ በአውሮፓ ሻምፒዮንስ ሊግ ጨዋታቸውን የሚያደርጉት ማለት ነው። ሁለቱም ክለቦች በየሀገራቸው ሊግ ሁለተኛ ሁለተኛ ደረጃ ላይ የተቀመጡ ክለቦች ናቸው ማለት ነው። እንግዲህ በዘንድሮ ዓመት በተለይም በሪያል ማድሪድ በኩል የአጥቂ ስፍራ ተጫዋቾች በተለይም ድንቅ የሚባል ጥምረት እያስመለከቱን ይገኛሉ ማለት ነው። እንግዲህ ወደ ኤሚሬትስ መጠው እንግሊዝ ሶስቱን ጥምረትስ አሳይተውን አሸንፈው ይመለሳሉ ወይስ በአርሰናል ተሸንፈው ወይስ ነጥብ ጥለው ይመለሳሉ የሚለው ነገ ኤሚሬትስ ላይ መልስ የምናገኝ ይሆናል ማለት ነው። እንግዲህ በሪያል ማድሪድ በኩል ስንመለከት ሚንዲ፣ እንዲሁም ደግሞ የቀድሞ የአርሰናል ተጫዋች የነበረው ዳኒ ሴባዚዮስ፣ ሚሊታውና እንዲሁም ካፋ ሚንጋ ጉዳት ላይ የሚገኙ ተጫዋቾች ናቸው ማለት ነው። ወደ አርሰናል በኩል ደግሞ ስንመለከት ሀበርት ስና ገብርኤል ጄሱስ እንዲሁም ደግሞ ጉዳት ያስተናገደው ማጋሊሽ፣ ሌሎችም ተጫዋቾች ጉዳት ላይ እንደሆኑ አንዳንድ መረጃዎች ያመለክታሉ ማለት ነው። ሌላኛው ጨዋታ ደግሞ ባየርን ሙኒክን ከኢንተር ሚላን የሚያገናኘው ጨዋታ ይጠበቃል ማለት ነው እንግዲህ ሁለቱም ባየር ሙኒክና ኢንተር ሚላን በየሊጋቸው በየሀገራቸው ሊግ አንደኛ ደረጃ ላይ በመቀመጥ ሊጋቸውን እየመሩ የሚገኙ ክለቦች ናቸው ማለት ነው። እንግዲህ ባየር ሙኒክ በተለይም በሳምንቱ አውግስበርግን ሶስት ለአንድ ባሸነፈበት ጨዋታ የውድን ወሳኝ ተጫዋች ሙሲያላ ጀማል ሙሲያላ ጉዳት አስተናግዶ እንግዲህ የባርቫሊያኑ ክለብ ባየር ሙኒክ ከቀጣይ የሚያደርጋቸው ጨዋታዎች ላይ እንደማይደርስ ነው እንግዲህ የተረጋገጠው። ግራጭኑ ላይ ከበድ ያለ ጉዳት አስተናግዶ እስከ ውድድር አመቱ መጨረሻ ድረስ ወደ ጨዋታ እንደማይመለስ ነው እንግዲህ የተገለጸው ማለት ነው። እንግዲህ ይህም ተጫዋች አለመኖሩ ለአሰልጣኝ ቪሰንት ካምፓኒ ትልቅ የራስ ምታት እንደሆነበትም ይገለጻል ማለት ነው። ሌላኛው ደግሞ ኢንተር ሚላን እንግዲህ በጣሊያን ሴሪያ 68 ነጥቦችን በመሰብሰብ የጣሊያን ሴሪያን እየመራ የሚገኝ ክለብ ነው ማለት ነው። ባለፈው ሳምንት ጨዋታ አድርጎ ነበር ከፓርማ ጋር ማለት ነው። እንግዲህ ይህንም ጨዋታ ወደ ለባዶ እየመራ ሁለት አቻ ያጠናቀቀበትን ውጤት መመልከት ችለናል ማለት ነው። እንግዲህ ሁለቱ ክለቦች ነገ በሻምፒዮንስ ሊጉ የሚያደርጉት ጨዋታ ይጠበቃል ማለት ነው። ምን አይነት ውጤት ሲመዘገባል የሚለውን እንግዲህ በጉጉት እንድንጠብቅ እያደርገናል ማለት ነው። በተለይም በባየር ሙኒክ በኩል እንግሊዛዊ አጥቂ ሃሪኬን የዋንጫ ጥማቱን የዋንጫ ድርቀቱን በዘንድሮ ዓመት ያሳካለ ወይ አይሳካም የሚለውም ከሱ ጋር በተገናኘ በጉጉት የምንጠብቀው ጉዳይ ነው ማለት ነው። ሌላው ጨዋታው እንግዲህ ሩብም ሲደረግ ባርሴሎናን ከ ዶርትሙንድ የሚያገናኘው መራ ግብርም ይጠበቃል ማለት ነው። እንግዲህ ባርሴሎና በተለይም በዘንድሮ ዓመት ጥሩ ግስጋሴ እያደረገ ይገኛል ማለት ይቻላል። በላሊጋውም እንዲሁም ደግሞ በሻምፒዮንስ ሊጉ ማለት ነው። በላሊጋውም ባለፈው ከሲቪያ ጋር ባደረገው ጨዋታ አንድ እኩል ማጠናቀቁ አይዘነጋም። እንግዲህ ላሊጋውንም በአንደኝነት እየመራ የሚገኝ ክለብ ነው። እንግዲ በዚህ ውድድር አመት በፈረንሳይ ሊግ ድንቅ ጊዜ እያሳለፈ የሚገኘውን ፔስጂን ከአስቶንቢላ የሚያገናኘው ጨዋታም ይጠበቃል ማለት ነው እንግዲህ የፈረንሳይ ሊግን ማሸንፍ የቻለው ፒኤስጂ ከአስቶንቢላ ቢላ የሚያደርገው መራ ግብር ይጠበቃል ማለት ነው። እንግዲህ በተለይም በዘንድሮ አመት አሰልጣኝ ሄነሪኬ ድንቅ የውድድር አመት በማሳለፍ ለአራተኛ ተከታታይ አመትም የፈረንሳይ ሊግ ዋንጫን ማንሳት የቻሉበትን ውጤት ማስመዝገብ ችለዋል ማለት ነው። በአጠቃላይ ፒኤስጂ ያነሳቸውን የዋንጫ ብዛትም 13 ማድረስ እየቻለበትን ሁኔታ መመልከት ችለናል ማለት ነው። ፒኤስጂ ውድድር አመቱን ያለ ሽንፈት የሚያጠናቅቅ ክለብም የሆነ ይገኛል ማለት ነው። እንግዲህ በአውሮፓ ቻምፒዮንስ ሊግም ከበሊቨርፑል ጋር በነበረው በአስደናቂ ሁኔታ በሜዳው ተሸንፎ አንፊልድ ድረስ በመምጣት ሊቨርፑልን አሸንፎ ወደ ሩብ ፍጻሜው መግባት እየቻለበትን ሁኔታ መመልከት ችለናል ማለት ነው። እንግዲህ ይህም ክለብ እንግዲህ አሁን በሚያደርጋቸው በቀሩ ጨዋታዎች ምንም ሽንፈት የማያስተናግድ ከሆነ በአምስት ታላላቅ የአውሮፓ ሊጎች ከአርሰናል፣ ጁቬንቱስ፣ ባየር ሉኩስን፣ ኤስሚላን፣ ፕሪስተን ኖዝና ኢንድ እና ፔሩጃ በመቀጠለ ሳይሸነፍ አመቱን እየጨረሰ ሰባተኛው ክለብም መሆን የሚችልበትን ሁኔታ እየተመለከትን እንገኛለን ማለት ነው። እንግዲህ በሁለት ሺ 2016 ላይ ስምንት ጨዋታዎች እየቀሩት ዋንጫውን አነስቶ የነበረው ፒኤስጂ ለሶስተኛ ጊዜ ጊዜ ስድስት እና ከዛ በላይ ጨዋታዎች እየቀሩት የክብሩን የሊጉን ክብርም ማሳካት እየቻለ ክለብ የሆነበትን ሁኔታ መመልከት ችለናል ማለት ነው እንግዲህ ከእንግሊዙ አስቶንቢላ ቢላጋ የሚያደርገው ጨዋታ ይጠበቃል ማለት ነው እንግዲህ። ይህ ጨዋታ ምናልባት ፒኤስጂ አስቶንቢላን በቀላሉ አሸንፎ አሁን እያሳየ ካለው ድንቅ አቋም አንጻር በቀላሉ አሸንፎ የሚያልፍበት ሁኔታ ይኖራል ወይስ በአስቶን ቢላ ተሸንፎ ከውድድር አመቱ ከአውሮፓ ሻምፒዮንስ ሊግ ውድድር ውጭ ይሆናል የሚለው በጉጉት እንጠብቀ እያደረገናል ማለት ነው እንግዲህ የአስቶንቢላው አሰልጣኝ የቀድሞ ክለቡን ፓሪስ ሴንት ጀርመን የሚገጥምበት ጨዋታ ላይ ጨዋታ ይሆናል ማለት ነው። እንግዲህ አስቶንቢላም ቢላም ከቅርብ ጊዜው ወዲህ ድንቅ ብቃቱን እያሳየ በእንግሊዝ ፕሪሚየር ሊግም ተከታታይ ጨዋታዎችን እያሸነፈ የሚገኝ ክለብ እየሆነ እንትን መጥቷል ማለት ነው። ሌላው እንግዲህ አስቶንቢላ በ ኤፊካፕም ወደ ግማሽ ፍጻሜ ማለፍ የቻለበትን ውጤትም ማስመዝገብ እየቻለ ክለብ ነው ማለት ነው። እንግዲህ ሮብለት ከፒስጂ ጋር በሚያደርገው ጨዋታ ምን አይነት ውጤት ያስመዘግባል የሚለው እንግዲህ በጉጉት እንድንጠብቅ እያደርገናል ማለት ነው።